ከመጣሩ ሰባት ቀኔ ነው። በሰባት ቀን ውስጥ አመት የፈጀው ህመም ሙሉ ለሙሉ ጤነኛ ሆነች። ባለቤቴ ባለቤት ይቺ ብላቴና አራት አመት ከስድስት ወር ሙሉ አትራመደም ነበረ። ይሞታል አይኖርም የተባለው ልጅ ይኸውና ፊት ለፊታችሁ። ማህፀንሽ ላይ ውሃ ቆጥሯን ተውዬ በጣም ተጨነቀ ነበረ። ልጆቼ ሙሉ ለሙሉ ከኤች አይ ቪ ቫይረስ ነጻ ሆነውልኛል። ወንድማችን ለኤችአይቪ ቫይረስ የምጋለጥበት መቶ ፐርሰንት ማለት ሙሉ ለሙሉ ይዞ ነበረ። ሁለት ልጆች አሉኝ። ለአምስት አመት ሙሉ ከዚህ ቫይረስ ልጆቼ ነጻ እንዲሆኑ እለምናት ነበረ እጨነቅ ፈራ ነበረ። ድንግል ማርያምን የዛሬ ሳምንት መጥቼ እዚህ ለመንኳት። ጥቅምት አንድ ሄጄ ቤተሰቦችን ሁሉ ሳስመረምር ሙሉ ለሙሉ ከኤች አይ ቪ ቫይረስ ነጻ ተባለን። ከፈራቻ አመስግኑልኝ ሰለት ማስገብቻለሁ። ልጆቼ ሙሉ ለሙሉ ከኤች አይ ቪ ቫይረስ ነጻ ሆነውልኛል። አመስግኑልኝ ይላል፣ አመስግኑልኝ። ይሄ አጠገቤ የምታዩት ህፃን ሳምንት ሰኞ ዕለት ድንገት ባልታወቀ ምክንያት ራሱን ሳተ። ይጻፍ ነገር ግን ግራ ገባን፣ የምንሄድበት አጣን። ወደ ድንግል ማርያም ማልቀስ ጀመርን። ድንግል ማርያም ስውሯ ማርያም በባክሽ ወለ ተማጸናት። እምነቱን ወስደን ስንቀባው አለ ልጁ ቀና አለ። ዛሬ ለምስክርነት ይሄው ባው ደምለፋ ቆሟል። ጤነኛ ልጅ ወል ድንግል ማርያም ይዘ ፈጥረቻው መስሎ አላስተላላቸው የያስኩት ብላቴና ጥኩራት ነሳ ሆስፒታል ሶስት ጊዜ ሰርጀሪ ተሰርቷል። ሰርጀሪውን ሲሰራ የመኖር የመትረፍ እድሩ ጠባም ነው ተስፋና ታደርግ ብለው ቀድመው የሞቱን ዜና ነግራዊኝ ነበረ። እናቴ ስምራ ማርያም የልጄን የሞት ደብዳቤ ቀደሽ እነርሱ የመኖር እድሩ ጠባም ነው፣ የመኖር እድሩ ሰፊ ነው ታስቢልኝ ዘንድ ተማጽኝሻለሁ

ነገር ግን በስተመጨረሻ የድንግል ማርያምን ዝና ሰምቼ ወደ ስውሯ ማርያም ገዳም መጣሁ። ከመጣሁ ሰባት ቀን ይሉ ከበለ ድንግል ማርያም መንፈሱ ተሸይቶልኝ ጤነኛ ሆኛለሁ። እኔ የሰማ የድንግል ማርያም እናንተ ደ ተስማችሁ ከፍ ድሮቹ አመስግን ብላለች። አመስግንላት። እኝ አባታችን ካህን ነኝ። የመጣሁት ከጅማ ነው። እናቴ በግፊት ምክንያት በአንድ በኩል ሙሉ በሙሉ ፓራላይዝ ሆነችብኝ። ላሳክማት ስሞክር አይ በእኛ አቅም አይቻልም፣ አዲስ አበባ ሄዳሉ፣ እዛም ግን የመዳን እድላቸው ጠባብ ነው ተባልኩኝ። እንዲህ ያሉ አዲስ አበባ መጣው፣ አዲስ አበባም አልተቻለም። ተስፋ ቆርጠን ስውሯ ማርያም መጣን። ስንመጣ ሙሉ ለሙሉ በድጋፍ ነበር የሚሄዱት፣ አሁን ቀጥ ብለው ቆሙ። ግማሽ ፐርሰንቱ ፓራላይዝ የሆነው ተስተካከለ። ከፋር ጋቸው አመስግኑልኝ። እና ይሄ ሙሉ ነው፣ ሙሉ የቀረውን ታስተካክሉ። ልበሩ ይብራዋል። እሺ፣ እኔ በደጅሽ ቆሜ ምስክርነት ሰጣለሁ ብዬ ነው የመጣሁት። የመጣሁት ከአዳማ ነው። እዚህ የመጣሁት መጋቢት አስር ነው የመጣሁት። ከዚህ የመጣሁበት ዋናው ምክንያት ሁለት አይኔ ሳይሆን በግራ በኩል አደጋ የዛሬ አራት አመት ደርሶብኝ ነርቭ ነው ማየት አትችልም፣ እና አንዱን አይንሽን ብቻ ተንከባከብ የተባልኩኝ። ሁለት ሶስት ቦታ ሄድኩኝ። እዚህ አዲስ አበባ ሶስት ቦታ ሄጃለሁ ሆስፒታል፣ ትልልቅ ሆስፒታል አዳማም እንደዛው የተሰጠኝ መልስ አንድ አይነት ነው። በቃ ነርቭ ተነክቷል፣ ማየት አትችልም ነው ያሉኝ። ስለዚህ ቀጥዬ እያለቀስኩ ከጓደኞች አብሮ አደግ ጓደኞች ወደዚህ ይዘውኝ መጥተው ቅቤዋን ይዘው የሄድኩት መቀባት ጀመርኩ። ልክ መጋቢት 27 ውስጡን ቀባሁት። ሶስት ቀን ደም እና ውሃ ፈሰሰ። ከዛ ተመልሼ ሆስፒታል ስሄድ የተንጠለጠለ ስጋ አለ። እሱን ኦፕሬሽን አድርገኝ ልክ ግንቦት አንድ ብርሃን አየሆኝ። አሁን ይታየኛል። ምስክርነት ለመስጠት ደጉ ዓመት ቻለ የደረሰች ለሁላችሁም ትድረስላችሁ። እኛ አባታችን የመጣሁት ከአርሲ ክፍለ ሀገር ነው። ባለቤቴ ለአንድ ዓመት በነርቭ ህመም ትሰቃይ ነበረ። እርሷን ለማሳከም ሀብት ንብረቴን ሁሉ ጨረስኩኝ፣ ባዶ ቀረሁኝ ባሎ ሳለው የስውሯ ማርያምን ዝና ሰምቼ መጣሁኝ። ከመጣሁ ሰባት ቀኔ ነው። በሰባት ቀን ውስጥ አመት የፈጀው ህመም ሙሉ ለሙሉ ጤነኛ ሆነች ባለቤቴ። ከፍ አርጋቸው አመስግኑኝ። ባጸልሽ ላይ ውሃን ቆንትራንቴ ወዬ በጣም ተጨነቄ ነበረ። ነገር ግን ያ በሽታ ወደ ካንሰር እየተቀየረ ነው ተባልኩ። ግን አገባኝ ከድንግል ማርያም ለስውሯ ማርያም ነገርኳት። እምነቷን ተቀብቼ ድንግል ማርያም ከካንሰሩ በሽታ ከሆነ ነዚህ ተማሪዎች ለኔ እንደደረሰ ለእናንተ እንደደረሰላችሁ ከፍ አድርጋችሁ አመስግኑ ለድንግል ማርያም ብራል። እንደዚህም ደግሞ ልጄ በትምህርቱ ላይ ይሳለ ፈተናው ጥሩ ውጤት እንዲያወጣ ለድንግል ማርያም ተሳል። በድንግል ማርያም ተገርኳል። ጥሩ ውጤት አጥቶ አልፈልኝም። አሁንም በድጋሚ አመስግኑ ለብራል ከፍ አድርጋችሁ አመስግኑላችሁ። እናታችን ለ11 ዓመት ያክል በስኳር መምም ስቃይ ነበር። መጋሪት ኖች ዳለው ነገር ግን የምሄደበት አጣው። በስተ መጨረሻ ድንግል ማርያም ደጅ የስውሯ ማርያምን ዝናተ ወደ ገዳሙ መጣሁ። ከመጣሁ ሰባት ቀን ነው መድኃኒቱን ጥያለው። አስራ አንድ አመት ሙሉ የታመምኩት በሽታ ድንግል ማርያም በሰባት ቀን፣ ኧረ ድንግል ማርያም ማረችኝ። ድንግል ማርያም በህመሙ ምክንያት ደግሞ ሽንቱን መቆጣጠር አይችልም ነበረ ድንግል ማርያም እንደ ሌሎች ልጆች ራሱ እንዲጠብቅ እንዲቆጣጠር አድርጊልኝ ብዬ እዚህ መጥቼ የተማጸንኳ ጸበሉ አልተጠመቅን አሁን ሙሉ ለሙሉ ተሽሎታል። ክፍ አድርጋችሁ አመስግኑ ይሆናል። ለክብራ መገረጫ አንድ ሺህ ብር አስገብቻለሁ። ጉራ አመስግኑነች የመኖሩ ወደባ ሀገር ነበረ። ክፉ ጭንቀት ነበረብኝ፣ ያስጨንቀኛል። ነገር ግን ድንግል ማርያም ነች። የደጅሽ መንጣት አልቻልኩም ብዬ አባት የመጡ ለድንግል ማርያም ተሳለልኝ። ድንግል ማርያም የተጨነቅኩበትን ነገር

በእሱ ምክንያት የመጣ እየመሰለኝ ሐኪም ቤት ይሄድ ነበረ። ልላቀቅ አልቻልኩኝም። ድንግል ማርያምን ብዝና ስምቼ መጥቼ ተማጸንኳት። ከዝሙት መንፈስ አላቃኛለች። እንደዚሁም አስም ነበረብኝ። አስሙ ሙሉ ለሙሉ ደህና ሆኛለሁ። አመስግኑ፣ ይውላ ለመስገኑ እግዚአብሔር አባታችን ስሙ የተመሰገነ እቺታችን አይንን ያመኛል። የምሰራው ሰው ቤት ነው። በጣም ቸነቅ ነበረ። ድንግል ማርያም ግን ወጣትነቴ ብርሃኔን ወስደሽ እንዴት ልውል ብዬ ድንግል ማርያምን ተማፅንኳል። የድንግል ማርያምን እምነቷን ፀበሏን ተጠቅሜ ክብር ለድንግል ማርያም ሞር አግኝበት ቀጠሮ ይዤ ነበር። ነገር ግን ድንግል ማርያም ከቀጠሮ ዛሬ ማርያም አባታችን ለሶስት አመት በጠና አታመም ነበር። እንዲሁም ስራ ተጨንቄ ነበር ያለሁት። እዚህ መጣሁ፣ ሰባት ቀን ተጠመኩኝ። ስራዬም ተስተካከለ፣ ጤናዬም ተስተካከለ። ከፍ አድርጋቸው አመስግኑ ይብሉ አላመስግኑለት ጓደኛዬ፣ እጇን አሟት ነበረ። ነገር ግን የስውሯ ማርያም እምነት ወስጄ ተቀብተው ከእኛ ማተፈ ቢሳን ስለቷ አንጥላልካለች ይባለ። አመስግናለሁ እግዚአብሔርን። እንደዚሁም ደግሞ ይሄ ወንድሜ ነው። ድንገት አልታወቀ ምክንያት ታመመ፣ መንቀሳቀስ አይችልም። ድንግል ማርያም ለደጅሽ ብቻ አብቂልኝ ስለታችን ይዘን ባል ደብረት ቆመ መሰክራለን በይ ለድንግል ማርያም ነገርኳት። ክብር ለድንግል ማርያም ይሁን። ዛሬ ወን ስለታችን እሱንም ይዤ መጥቻለሁ። ድንግል ማርያም ይሄን እንደሰማኝ እናንተንም እንደተስማችሁ አሁንም ጨረሳችሁ ሆነልኝ። በጸሎታችሁ አስቡ፣ ይከፈላችሁ። አመስግኑልኝ አመስግኑልኝ። ሲያመስግኑላችሁ አባታችን በአጭሩ ያሉት ልንገራችሁ

ጸ የምንመሸች ቀባሳሁጠፍቷል ክምመድእንግል ማርያሆ በዝ መስግ ሳኛለች የውጭ ሀገር ፕሮሰስ ጀመር የወንድማችን ሰው በጣም በጠና አታመም ነበረ። በጣም ከባድ ነገር ነበረ። እዚህ መጣሁ። ጸበሏን አንድ ያ ብቻ ያጠጣው ነቅለ አወጣችልኝ። ከፍ አርጋችሁ አመስግኑ፣ ይሁን አመስግኑ። ለ ስለዚህ አስገድዱዋል። እግዚአብሔር አምላክ ስሙ ተመሰግናለሁ። እቺ ያዝኳት ሕፃን አታወራም አታራመድም። እንደዚህም ደሞ ሆና ይጮሃል። ያለኩበት ቦታ የለም። ያቅሙን ምን ነው ያለው ያለው በስተ መጨረሻ ድንግል ማርያም ልጅ ስውሯ ማርያም ልጅ ይዣት መጣሁ። ነገር ግን ከመጣው ሰባት ቀን ነው። ተምለው ታይቻለው ድንግል ማርያም እንደምትመራት እግሯንም እንደምትበታት እንደ ማንኛውም ህፃን እንደምትሆን አምናለሁ። እበቤት የግ ክፍት አድርጋችኋት አመስክር ላይ ትልቅ ለውጥ አይቻልም። እዚህህ መስክር የሚለው እላለች። አመስግኑ። ከፍ አድርጋችኋል። አመስግኑ። እያያችዋት ነው ስትራመድ። አመስግኑ። ያነሳል። አመስግኑ። ከፍ አድርጋችኋል። አመስግኖ አልናገርም ከዚህ በላይ ካላመሰገናችሁ ስለሚያንስ ነው። ችብላቴና አራት አመት ከስድስት ወር ናት። ነገር ግን አራት አመት ከስድስት ወር ሙሉ አትራመደም ነበረ። ስውራ ማርያም መጣሁኝ፣ ሆይ ቅባ ቅዱሷን ቀባኋት። ምንም አላደረኩኝ። ይኸው ቆማ እየተራመደች ነው። አመስግኑልኝ። ያነሳል፣ ያነሳል። አመስግኑ እሱን የሰማሽ ድንግል ማርያም ሁላችሁን ተስፋ ሰለቱን አምጥተው አስገብቷል። አመስግኑ እስቲ እግዚአብሔርን አመስግኑ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኚህ እናታችን በደም ካንሰር እሰቃይ ነበር። ያልሄድኩበት ቦታ የለም ያ እግሬ ያረገጠው የለም። ነገር ግን በስተመጨረሻ የድንግል ማርያምን ዝናሰማው ወደ ስውሯ ማርያም ገዳም መጣሁ። ለድንግል ማርያም ነገርኳት፣ ተማፀንኳት

ከዚህ በኋላ በቅቶሻል ድመዣል፣ ወደ ቤት ሽጂ ተመያለሁ። እኔም ሰላም ተሰምቶኛል፣ ምንም የሚያመኝ ነገር የለም። ነቤቴን አመስግኑልኝ። ለእኔ እንደደረሰች እንደናንተ ትወዝላችሁ፣ ተፈራጅ አመስግናችሁ። እኔ አባታችሁ የመጣሁን ከጊሽ ወረዳ ነው። ለ27 ዓመት ሙሉ በስኳር መንስቀይ ነበረ። ነገር ግን ከ27ቱም ዓመት የዘንድሮ ይለያል። በጣም ከበደኝ፣ እግሬን በድን አደረገው። ልታከም ምነው ነው ተለየብኝ። ሐኪም ቤት ሲሄድ ዶክተሮቹ ካዩ በኋላ አረ እኛም ማቀት ሆናል ስውሯ ማርያም የምትባል አለኝ ሲባል ሰምተናል፣ እዛ ሄድ ተድናላሉ። መኖቹ ዶክተሮቹ ሐኪም ቤት እጅ ዝናዋን ሰምቼ ነው ሰምተናል፣ ሂዳሉ። ይኸው እግሬ በድን ነበረ። ከመጡ 14 ቀን ነው ያ ይገልለኝ የተነሳው ህመም ቀጥሮልኛል። ኧረ አመስግኑን ይኖራል። ከፋደጋቸው አመስግኑ የሚያመኝ ነገር ግን ይሄ በሽታ ያምና የነበረው መድኃኒቱ የትም ቦታ አይገኝም። በስተመጨረሻ መድኃኒቱ ጠፋ። ለአስራ አምስት ቀን ያክል ያነኩበት ቦታ የለ መድኃኒቱን ምክር ማግኘት አልቻልኩም። እኔ ከስውሯ ማርያም ገዳም መታ ነበረ። የስውሯ ማርያም ስዕል አደነው በስልኪ ላይ ላከችልኝ። ያንን ፕሮፋይል ላይ አድርጌ ማሻሸት ጀመርኩ። አስነካሁት። አስራ አምስት ቀን ሙሉ በትዕግስት ቀበት ጠብቄ በስተመጨረሻ ዶክተሩ ጋር ሄድኩና መድኃኒቱ ጨርሻለሁ ነገር ግን መድኃኒቱን ማግኘት አልቻልኩም፣ ስለው አስደነገጠኝ። እንዴት የማይቋረጥ መድኃኒት ታቋርጫለሽ ብሎ ነገረኝ። ነገር ግን ድንግል ማርያም ወደ ዶክተር ጋር ሲሄድ ምን ቤት ከዚህ በሽታ ሀገር አግለሽኝ አውደ ምሕረቶች ላይ ቆሜ እመሰክራለሁ፣ ከዚህ ነገር አውጭኝ እየነበረ ነበረ። አስገብቶ ምርመራ ሲያደርግልኝ አይ ከዚህ በኋላማ መለሪቱም አያስፈልግሽም ተባልኩ። ድንግል ማርያም ደርሳለኝ ያለች ዛሬ ለመሰግር ተፈልቻለሁ። እኔ የሰማኝ ድንግል ማርያም እናንተ ደምቶስማቸው ከፈረቸው አመስግሮ ያለች አመስግሮለን። ወንድማችን ሁለት ወንድሞች ነበሩ። ሁለቱም ወንድሞቼ በመተት ምክንያት ይሰቃዩ ነበረ። አንዱ ወንድሜ ሙሉ ለሙሉ በዚሁ በመተት ምክንያት አይኑን ጨለመ ብርሃኑን አጣ። ዝናዋን ሰማን። እኔም በሕይወቴ ችግር ነበረብኝ። ስውራ ማርያም መጣ። ሶስት ቀን ተጠመቀ። አይኑ በራለት። አራ መስግኑ ከባዳቸው መስግኑ። እንደውም እኔም መኪና ነበረኝ። መኪናዬ ያስቸገረ ተቸግርኩኝ። እናቴ ስውራ ማርያም የወንድሜን አይን አብርተሻል የኔን ስራ ማታስጠቃቂ ሆኖ ምንድነው ብዬ የእኔ ካልሆነ አሽጭልኝ አልኳትኝ። ይሄው ከመጣሁ ሶስት ቀን ነው። በሶስተኛው ቀን መኪና የተሸጠቀ ባረጋቸው አመስግኑ። ሌላም ስራ ተወዳደረ ያለ ያን ስራ እንዳል ለምን ሆነ ይብራ ድንግል ማርያም ትስማ አደረኩም እንዳልን አንድ ልጅ እግዚአብሔር ሰጥቶኛል። ነገር ግን ሁለተኛ ወለስ በልጄ በጣም ዘገየብኝ። ለድንግል ማርያም ነገርኳት፣ እመቤቴን ተማጸንኳት። እመቤቴን ማላሰጠረችኝም ልጅ ሰጠችኝ። ይብድጋሚ ነገር ግን በጤናዬ ብዙ ወፈን አደረሰብኝ። ደንብ ዛትሉኛል ማለት ስሉኛል። አዙ ወንጀለኛል። የትም መንገድ ነው የምወድቀው። ለድንግል ማርያም፣ እባክሽ ድንግል ማርያም ልጅ ሰጠሽኛል፣ በሰላም ልጅ እናሳድጉኝ ተማጸንኳል። እመቤቴ የድንግል ማርያም ደሳሊን ስለትልጅ ወጥቼ ተፈውሻለሁ። እኔን የሰማኝ ድንግል ማርያም እናንተን ምትስማችሁ ከፍ አድርጋችሁ አመስግኖ ሊሆላለች። አመስግኖ ሥራዬ ሁሉ ተበላሽቶብኝ ነበረ። እንዲሁም ይህ የምታዩት ቤተሰብ ተበትኖብኝ ነበረ። ትዳሬን አጥቼ ነበረ። ድንግል ማርያምን እዚህ መጥቼ አልቅሼ የተሻለ ስራ እንድትሰጠኝ ከምንም በላይ እንዲህ ያማረ ልጆቼ ያማረ ትዳሬ እንዲስተካከል ለምኛት፣ የኩኝ የተበተነው ትዳሬ ተሰበሰበ። በአውረ ምረቷ ቆመናል። ከፍ አድርጋቸው አመስግኖ ሰነታችን እናስገብዳለ። ድንግል ማርያምን አመስግኖለት እሺ እግዚአብሔር አምላክ ስሙ ተመሰግነ ይሁን። የእንቅልፍ በሽታ ነበረብኝ። ነገር ግን አጭንቶት ቀጠሮ የሰርጀሪ ሲሰራ ጨንቆኝ ነበረ። ድንግል ማርያም ደጀ መጣ። ወደ ድንግል ማርያም ተሳልኩ። እመቤቴ ነገሮቹን ሁሉ ቀለል አድርጋቸው በየለመድኳት ድንግል ማርያምን በሰላም ሰርጀሪ ተሰርቼ ዛሬ በጤና ሆኜ ለመስክነ ፈጥቻለሁ። እመቤቴን ከፈጠረቹ አመስግን ብላለች። አመስግን ላ የወንድማችን ለጓደኛ ነው ለመስክር የመጣሁት። ወንድሜ በጣም የተጨነቀበት ነገር ነበረ። በሰው አይቻልም፣ በእኔ ማቀቤ ሞክሬ አልቻልኩም። እናቴ ስውሯ ማርያም የጓደኛዬም ችግር ጭንቀት አንቺ ብቻ ነው እለትፈጪ ምጪው ብዬ ተማጽኛት ሄድኩኝ። ለምኜለት እንደ ተመለስኩኝ በማግስቱ ያ የተጨነቀበት ነገር ተስተካከለ 20 እሺ፣ ጊዜ ስሙ የተመሰገነ ይሁን። የእህት ልጆች ተምረው ተመርቀው እቤት ውስጥ በውጭ ነገር ለእንደኛዋ ስራ ሰጥታልኛለች። ለክብሩ መገለጫ ስለቷ አትረካለች። እኔ መስክር ያለው ድንግል ማርያምን ከፈለጋችሁ አመስክሩልኝ። እኔ ለሚያማኝ የነበረ ተፈውሻለሁ ባን አመስክሩላችሁ። ይወንድማችን ከዚህ በፊት ስውራ ማርያም መጥቼ እናቴ ስውራ ማርያም የአማረ ማረ እግዚአብሔር የሚከብርበት ትዳር ስጪ ብያት ነበረ። ለምን እንኳን ልመናዬን ሰማች። በስርዓተ ቁርባን ጋብቼ ይፈጽም ያለው ድንግል ማርያም ስታኝ። አሁን ደግሞ በፍሬ እንደታረገ ይለምኑልኝ። ለክብራ መገለጫ ስለቴን አስገብቻለሁ ብላ ስራዬንም ታስተካክልኝ፣ ያማረ ስራ ትስጠኝ። ለምስክርነት ትመጣለሁ፣ ስለቴን አስገባለሁ ብላ ድንግል ማርያም ትስማ